የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ልክነሽ ስርገማ በዚህ ወቅት እንደገለጹት ሴቶች ከዚህ ቀደም ይደርስባቸው የነበሩ ፈተናዎችንና ጫናዎችን በማለፍ ዛሬ ላይ እንደ ሀገር የተሻለ አቅም በመፍጠርና ያላቸው ተሳትፎ እያደገ መጥቷል። ሴቶች በማህበረሰብና በሀገር ግንባታ እንዲሁም ትውልድን ለማጽናት ያላቸው ድርሻም የጎላ ነው። በመሆኑም እርስ በርስ ከመጠላለፍና ና ከመተቻቸት በመራቅ በእውቀትና በሀሳብ በመገነባባትና ና በመደጋገፍ ራሳቸውን ለማብቃት በትኩረት መስራት ይጠበቃል ይጠበቅባቸዋልም ብለዋል። ቤቷ የመራች ሴት ትችላለች ነው። ስለዚህ ከቻልን እኛ ደግሞ ራሳችን መገንባት ያስፈልገናል ማለት ነው። በማንበብ በመማር ከሌላው በመረዳት ካለመናናቅ፣ በእነዚህ ነገሮች ሴት ራሷ ከገነባች በእርግጠኝነት ፈንጠር ብላ ትወጣለችና አደራ ብላችሁ ነገር በየትኛውም መንገድ እራሳችን መገንባት አለበት። የተለያዩ የሙያ ዘርፎች በመሰማራትና ጠንክሮ በመስራት ኢኮኖሚያዊ አቅማቸውን ማሳደግ እንዳለባቸውም ወይዘሮ ልክነሽ ተናግሯል። በኢኮኖሚ ራሳችን ማሳደግ ነው ባለን ነገር። በኢኮኖሚ ራሷ ያሳደገች ሴት ፖለቲካል አቅሟ በራሱ ጊዜ ይመጣል፣ ማንም ይፈልጋታል በሆነ ነገር። አቅማችን ከገነባ ካወቅን፣ ኢኮኖሚ ግንባታው በራሱ ጊዜ ይመጣል፣ ፖለቲካል አቅማችን በራሱ ጊዜ ይመጣል ማለት ነው። የክልሉ ሴቶች ሊግ የወልቂጤ ክላስተር መሰረታዊ ድርጅት ሰብሳቢና የመስኖ ተቋማት ልማትና አስተዳደር ኤጀንሲ የስርዓተ ጾታ አስተባባሪ ወይዘሮ ህይወት ተከተል በበኩላቸው ሴቶች ራሳቸውን የተሻለ ደረጃ ለማድረስ በትብብርና በቅንጅት መስራት እንዳለባቸውም ተናግረዋል። በተለይም ሴቶች በራሳቸው ላይ ያላቸውን እንችላለን አስተሳሰብ ማጎልበትና ኢኮኖሚያዊ አቅማቸውን ማሳደግ እንዳለባቸው አስረድተዋል። በተለይ ታች ያሉት እናቶቻችንን ስንመለከት ራሳቸውን በኢኮኖሚ ለማዳበር በቂ የሆነ ነገር ቢኖራቸውም ወደ እዛ ሥራ ውስጥ መግባት አልቻሉ። ነገር ግን እኛና እናንተ ግን ወደ እዛ ውስጥ ማስገባት መቻል አለብን። በተለይ በስራ ተጾታ ዘርፍ የተቀመጠ ያለን ሰዎች ይሄ ግድ ሊለን ይገባል። በቀጣይም በክልሉ በሚከናወኑ የልማትና መልካም አስተዳደር ስራዎች የሴቶችን ተሳትፎና ተጠቃሚነት ለማሳደግ በትኩረት እንደሚሰራም ገልጸዋል። ከመድረኩ ተሳታፊ ሴቶች መካከል ወይዘሮ አሰለፈች ኃይሌ፣ ወይዘሮ ብርቱካን አንጁሎና ወይዘሮ ሜሮን ታደሰ በሰጡት አስተያየትም ሴቶች እድሉን ካገኙ የማይችሉት ስራ እንደሌለ ጠቁመው ራሳቸውን ለማብቃትና ለማጎልበት በርትተው መስራት እንዳለባቸውም ገልጸዋል። አሁን ላይ በሀገር አቀፍ ደረጃም ሆነ በክልል ሴቶችን በኢኮኖሚ በማህበራዊና በውሳኔ ሰጪነት ከማብቃት አንጻር እየተከናወኑ ያሉ ተግባራት አበረታች በመሆናቸው ተጠናክሮ መቀጠል እንዳለባቸውም ተናግረዋል። እንደ ሀገር ጥሩ ነገሮች የተሰሩ ያሉ ነገሮች አሉ። እንደ ክልልም ጥሩ ጥሩ ነገሮች ማሳያቸው አሉ። ነገር ግን ሴቶች ሁሉንም ይችሉታል። ሴቶች ማይችሉት ነገር የለም። ሴቶች እንዲችሉ እድሉን አላገኙም። እድሉን ከማስገኘት ጋር መንግስት የያዘው አቅጣጫ ጥሩ ነው። ክልሉ መንግስትም እየሰራ ያለው ነገር ጥሩ ነው። ያ ደግሞ ተጠናክሮ መቀጠል አለበት። በልማት እቅዶች ዙሪያ ላይ የሴቶች ተሳትፎ ወሳኝነት ለልማትም ስኬት ነው ተብሎ ነው የተያዘው። በዛሬ መፈክራችን እንኳን መሪ ቃላችን ፈጣንና ቀጣይነት ያለው የልማት ውጤት በሚል ነው ያው መፈክራችን። በዛ መሰረትም አገርም እንደ ቢሮም እንደ ተቋምም በየአካባቢው በየዘርፉ ከታች ቀበሌ ጀምሮ ድረስ የሴቶችን ተሳትፎ እያደረገ መንግስት ለልማት እየተሰራበት ያለበት ሁኔታ በጣም ደስ ይላል። ሴቶች በኢኮኖሚያዊ ማህበራዊና ፖለቲካዊ ተጠቃሚ እንዲሆኑ የተለያዩ ስራዎች እየተሰሩ ይገኛሉ። በዚህም ተጠቃሚነታቸው አለ። ይሄ በዓል በየጊዜው በየቦታው ቀን አስመልክቶ ራሱ መከበሩ ሴቶችን ለማብቃት በተለያየ ዘርፍ የሚሰራውን ስራ ሴቶቹ ግንዛቤ እንዲያገኙ ከዛም መነሻነት ደግሞ በራሳቸውም ደረጃ እየተጠናከሩ እንዲሄዱ የሚያደርግ ትልቅ በዓል ነው።